በከተሞች ተግባራዊ የሚደረግ የ7 ነጥብ 2 ሚሊዮን ዶላር ክልላዊ የልማት ጥናት ርክክብ መደረጉን የከተማና መሠረተ ልማት ሚኒስቴር አስታወቀ። ጥናቱ የኢትዮጵያን ከተሞች ከአጎራባች ሀገራት ከተሞች ጋር ያላቸውን ማኅበራዊ ትስስር የሚያጠናክር ነው ተብለዋል። ቴዎድሮስ ደሴ ተጨማሪ አለው። የከተማና መሠረተ ልማት ሚኒስቴር የዘጠኝ ከተሞችን ክልላዊ የመልማት ጥናት ከተባበሩት መንግስታት ድርጅት የምስራቅ አፍሪካ የተባበሩት መንግስታት አቢታት ድርጅት ተረክቧል። ጥናቱን የተረከቡት የከተማና መሠረተ ልማት ሚኒስትር ዴታው ፈንታ ደጀኔ በሀገር ደረጃና በክልል ደረጃ ከተሞችን የሚያገናኝ የመልማት ጥናት ተግባራዊ ባለመደረጉ በከተሞች ያለውን ጸጋ ለይቶ በአግባቡ ለመጠቀምና የከተሞችን ኢኮኖሚያዊ ትስስር ለማጠናከር ክፍተት እንደነበረ አንስተዋል። በከተሞችና በሀገር ደረጃ የተሰራውን ፕላን የሚያገናኝ ፕላን አልነበረም። አሁን ግን ይሄ ሪጂናል ፕላን ሁለቱን የሚያገናኝና ክልሎቹ ያላቸውን ሀብት አውቀው እንዲጠቀሙ የሚያደርጉ፣ የት አካባቢ ምን አለ የሚለው እንዲጠቀሙ የሚያደርግ ነው። ሁለተኛ ደግሞ ከተሞቹ ደንበር ሳይኖራቸው አንዱ ከተማ ከሌለው ጋር ኢንተግሬትድ ሆነው ተሳስረው እንዲያድጉ የሚያደርግ ኢኮኖሚካል ኢንተግሬሽን ሊኖራቸው የሚያደርግ ነው። በሁሉም የሀገራችን ክልሎች የተሰራ ነው። ያላለቁ ሶስት ክልሎች አሉን። ትግራይ፣ አማራና ማዕከላዊ ኢትዮጵያ በስተቀር በሁሉም ክልሎቻችን የሚሰራ ስራ ነው የተሰራው። በሌላ በኩል ይሄ ስራ ሲሰራ ሰባት ነጥብ ሁለት ሚሊየን ዶላር ወጪ ተደርጎበት ነው የተሰራው። ይሄ ወጪ ሲደረግበት ክልሎቹ ሀብታቸውን ቆጠው እንዲጠቀሙና በፕላን እንዲመሩ የሚያደርግ ስለሆነ ትልቅ ጠቀሜታ ያለው ስራ ነው የተሰራው። ጥናቱ የኢትዮጵያን ከተሞች ከአጎራባች ሀገራት ከተሞች ጋር ያለውን ማህበራዊ ትስስርና ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የሚያስችል መሆኑንም ሚኒስቴር ዴቶ አንስተዋል። በሪጅን ደረጃ ደግሞ ኦሮሚያ ከአማራ አማራ ከትግራይ ከቤንሻንጉል ከጋምቤላ ጋር ተወራርስ የሚሰሩ ደንበር ሳይኖራቸው ሁሉም አንዱን አንዱ ተሻግሮ እንዲያገኘው የሚያደርግ ከተሞችን የሚያወራርስ ስለሆነ ትልቅ ችግር ነው የሚፈታው። ለምሳሌ አዋሳ ከተማና ጥቁር ውሃን የኦሮሚያን ብንወስድ አንድ ላይ የሚኖሩ ናቸው። እነዚህ ደንበር የላቸው እኛ እንኳን ብንከለክላቸው፣ ደንበር ብናበጅላቸው ሊከለከሉ ልንከለክላቸው አንችልም። ይሄ ብቻ አይደለም። ቶጎጫሊን ብንወስድ የሶማሌ ኢትዮጵያንና የሶማሌላንድ ከተማ በአንድ ላይ ነው የሚኖሩት። ይሄ ኢንቴግሬሽን እንዲጠናከር ነው የምንፈልገው እኛ በዚህ ፕላን ላይ ተጠናክሮ እንዲያድግ ምንም አይነት የኢኮኖሚ ድንበር ሳይኖር፣ አለማዊ ሁኔታው እንዲያድግ የፈቀደው እንዲያደርጉ ከተሞቻችን ድል የሚሰጥ ነው እና ትልቅ ጠቀሜታ አለው። ይህን ከተገበሩ ከተሞቻችን ተያይዘው ሁሉም አንድ ያድጋሉ። በተባበሩት መንግስታት ድርጅት አማካሪነት የተሰራው የክልሎች የመልማት ጥናት የክልሎችን የመልማት ምቃቅም ለማሳደግ ሚነው የጎላ መሆኑን የገለጹት ደግሞ የምስራቅ አፍሪካ የተባበሩት መንግስታት ሀቢታት ዳይሬክተር ሚስተር ኢሻኩና ናቸው። ኢትዮጵያና የተባበሩት መንግስታት ድርጅት ዩኤን ሀቢታት ረጅም ግንኙነት ያላቸው ሲሆን ይህ ከግንኙነቶች ውስጥ አንዱ ነው። ይህ ጥናት ለኢትዮጵያ ዘርፈ ብዙ ጥቅም አለው። በተለይም የክልል ከተሞችን ውህደት የሚያበረታታ ነው። በሀገሪቱ ያሉት እያንዳንዳቸው ክልሎች የራሳቸው የሆነ ጥንካሬና አቅም አላቸው። ጥናቱም የእያንዳንዱን ክልል እምቅ አቅም ለማሳደግ ያስችላል። ክልሎች ከሌሎች ጋር ያላቸውን ሁለንተናዊ የተቀናጀ ዕድገት በማሳደግ ረገድም ጠቀሜታው ከፍ ያለ ነው። ይህና አቤታት ከኢትዮጵያ ጋር ያለውን ግንኙነትና ድጋፍ አጠናክሮ እንደሚቀጥልም ተጠቁሟል።